የልዑሉ መንፈስ በውስጥ ያለ ሰው ነው። ማንም እዚህ ጎፈሪያምና ፀጉራም ሴት አደለችም። እኔንም ትመራለች። አርፈ ተቀመጥ ብራዘር። ካልሆነ ገስቱን ሙሉ በሙሉ ዘግቸው ብቻዬን ነው የማገለግለው። ብቻዬን ዳግዬን ብቻ አስገብቸው ብቻዬን ነው የማገለግለው። ቴንኪው እግዚአብሔርን እጅግ አርገን እናመሰግናለን በቅንነት የምትተጉ ወንድሞቼ ና እህቶቼ አልከሰርንም ይህ ነው የምነግራችሁ ጌታ ኢየሱስ ምስክር አልከሰርንም አልከሰርንም አልከሰርንም ማለት አልከሰርንም ለምን እንከስራለን ኢየሱስ ያድናል ብለን ምሕረትና ፍቅሩን ተናግረን የእሱን ምሕረትና የእሱን ፍቅር እኮ ትውልድ እንዳያውቀው የጋረዷቸው የሰው እውቀቶች የሐሰት ትምህርቶች፣ የሐሰት ትርክቶች በእግዚአብሔር መንግስት ውስጥ በክርስቶስ ቤተክርስቲያን ታሪክ ውስጥ ተሰምቶ የማይታወቅ እንግዳ የሆኑ ትምህርቶች ቤተሰቦቻችንን እንደ አሽክላ አረግ ተብትበው ይዘው ጠፍንግ አርገው አስረው ይዘው ፍጻሜያቸውን ዴስቲኒያቸውን ሊያበላሽ የሚችል የእውቀት ስህተትን ተሞልተው እኔ ከዳንኩ በኋላ ቤተሰቤን እንዴት ተዋለሁ? ከዛ ጨለማ ውስጥ ያወጣኝ ኢየሱስ ማዳኑን እንድናገር፣ ጌትነቱን እንድናገር ጸጋ ሰጥቶኛል። ጸጋ ሰጥተዋል። ጸጋ ሰጥቶሻል። ምንም አታመጡም እኮ ሲሉ ነበር። እራሳቸው አባቶቻቸውን ለስብሰባ እንዲቀመጡ አደረጋቸው ምን እናድርግ ብለው መጽሐፍቶቻችን ጥራት ይጎላቸዋል እኮ ብሎ ነው ያስባላቸው። ጌታኛ እኮ እንደዛ እንትን አካብዱልን ብለን መጮህ ስላልፈለግን ነው። አፌን ሞልቼ ነግርሃለሁ። የሊቃውንት ጉባኤ የተባለው ስብሰባ የተሰበሰቡት ብዙ ወንድሞቼ ቢኖሩም ከነዛ ወንድሞቼ መካከል ለብዙ ዓመታት ለብዙ ወራቶች በመጽሐፍ ይጻፏሉ በስልጠና ይሰጧሉ ለዚህ አስር ዓመታት ያህል አብሬ ጮክ ያለሁ አየ የብዙ ወንድሞችና እህቶች ትጋት የእግዚአብሔር ጸጋ ረድቷቸው መጽሐፍ በመጽሐፍ ስልጠና በመስጠት ኦኬ የተተጋ ትጋት ነው ኦርቶዶክስ ቸርች መጽሐፍቶቻችን ጥራት ይጎላቸዋል ያሉት ፓትሪያርክ እኮ ናቸው የምድሪቱን ሊቃውንት ሰብስበው ይሄ ለእኔ አንድ ምርታ ነው ብራዘር ባልታጠበ ፊት መተህ እንዴ ዜናው ዲያ ቢሰበከው በለታ አንድ ለአንድ ሰው እኮ ወንጌል ነግረህ አታውቅም። እኔ አንዳንድ አንድ ጴንቶች አደብ ያዙሽ አ ለኔ ወንጌል ስብከትን ለእኔ ተነግረኛል። አንተ ማፈሪያ ማፈሪያ እኮ ነው ብዬ እምልህ ፓስተር እንኳን ብትሆን ማፈሪያ ነህ። ምክንያቱስ አንተ ይሄ ዛሬ የምሰብከውን ወንጌል አታስብከው፣ ለእናትህ አትናገርም። ካፌ ላይ ቁጭ ብለህ ቡና ስጠጣ አብሮ ለሚጠጣ ሰው እንኳን እኮ የማትናገር ሰው እኮ ነህ። አናቃችሁ እንደ ብዙዎቻችሁ እሑድ እውድ መድረክ ላይ ስናገኛችሁ ብቻ ነው ኢየሱስ ጌታ ነው ብላችሁ ምትሉ። ወታ አትልም፣ ወታ አሰብክም። በልካችሁ ነው የምነግራችሁ፣ በልካችሁ። ስለዚህ አርፋችሁ ተቀመጡ፣ አትወራጩብኝ እኮ አልኩ። አርፈ ተቀመጡ። እግዚአብሔር በስራ ላይ ነው። ህዝባችን እየጠየቀ ነው። እኔ ስንት ሜሴጅ እንደሚመጣል ልነግራቸው አልችልም። ወንድሞች ናቶች ስንት ሜሴጅ እኳል ወንድሜ ስንት ሜሴጅ ስንት ሜሴጅ ከቤተሰብ ከስንት ቤተሰብ ጌታ ኢየሱስ ስሙ ይባረክ። እነዚህ ህዝባችን እየጠየቀ ነው። እዚህ እዚህ እንደምንወያየው ወይ ገብተው እንደሚወያዩት አይደለም። ከስንት ቤተ ክርስቲያን ሜሴጅ ይመጣልኛል። ከኛው ከወንጌላዊ ናማኞች ኢየሱስ የእግዚአብሔር ልጅ ምስክር እኮ ነው አልኳቸው። ንሞች ናቶች የአንተን መልእክት ሰምተው መጥተው ጌታን ተቀበሉ። ሆስፒታል ውስጥ ነበር የሚሰሩት። ሆስፒታል እያስታመሙ እያሉ ሆስፒታል ተኝቼ ታምሜ ሳለው እዛ ሳለው እሰማ ነበረ ብለው የሚል ማለት ነው። እንዲገር መሃል ኤርሚ፣ እኔ ከቃለ ሕይወት ቤተክርስቲያን የምደውል አገልጋይ ነኝ የሚገርሜኝ ባለፈው እሑድ ዕለት መጥተው ከነቤተሰብ ቤተሰብ ጭምር ጌታን ተቀበሉ። እንዴት ተቀበላችሁ ብለን ስንላቸው ኤርሚያስ የሚባል ታውቀዋለህ? እኔ እኮ አላቃቸውም፣ ፓስተሩ ራሱ እንኳን አላውቀውም ወንድሜ። እና ሰምተን የእነሱን መልእክት የተዝታውንም ሰምተን እዛ እነ ዳጊም ሲናገሩ ሰምተን መጥተን ጌታን ለመቀበል ወሰንን፣ ጸልዩልን ብለው ጌታን ተቀበሉ። ውስጥህ እርር አለ፣ ተናደድክ። የወንጌል አማኝ ሆንከው ወንድሜ? ጭስ አልኩ፣ ተቃጠል አልኩ። ይሄ የአቢሻሎም መንፈስ የተወጋ ይሁን፣ ከላላይ ቀናተኛ መንፈስ። የእግዚአብሔር ስራ በማንም ይሰራ፣ በማንም በዳግም ይሰራ፣ በቤኪ በማንም ይሰራ፣ በማንም ክብሩ ለጌታ ነው። ክብሩ ለጌታ ነው። ቁጭ ብለው አገልጋዮች ሆነው ማለት እዚሁ ቤት ላይ በሌላ አካውንት ቁጭ ብለው እየሰሙ ውስጣችሁ በስጋ ቅናት የሚነድ ጴንጤዎች ንደዱ። ጥሩ የመንደድ ዘመን ይሁንል። ጥሩ የመቃጠል ዘመን ይሁንል። ቤቴ ስንበረከክ ተንበርኬ ጸል ጸልይልሃለሁ ምን ልላችሁ ይችላለሁ? ታዲያ ወንድሞች እናቶች ማን ነው እዚህ ሚስትህን የነጠቅኩብህ? ማናችሁ ነው ገንዘባችሁን የዘረፍኩትኛ ያላግባብ እ ምንድን ነው? ሁሉ ቀን እየወጣችሁ እንደ ጠገባ አህያ የምታናፉት ጴንጤዎች ተረጋጉ፣ ተረጋጉ። የማትረጋጉ ከሆነ ሂዱ። እንደ ቀትርባ ባሁን መናደፍ ጀመሩ። የአካውንታቸው አይታወቅም። ሂድን አድርገውት ደብቀውት ማን እንደሆኑ አይታወቁ። ሲጽፉ ግን ይታወቃሉ። በእርግጠኝነት ንገራችሁ፣ ስጽፉ አውቃችኋለሁ። እኔ ክርስቶስ መንፈስ ያለብኝ ሰው ነኝ፣ አውቃለሁ። ያው የምትተፉት መርዝ ካለ ወታችሁ እንድትተፉ ትፈልጋለሁ። የምትጽፉም እንድጽፉ፣ ቪዲዮ የምትሰሩ እንድሰሩ ማለት ነው ሂድን ሆናችሁ ማለት ነው። ተደብቃችሁ አታስቆሙኝም አራት ነጥብ ንጉሱ ከኔ ጋር ስላለ ነው እንደዚህ የምመቀው። ምን ይሁን እንደሚሉ እኔ አልገባኝም፣ ወንድሞቼ ናቶች ምን ይሁን እንደሚሉ ምናችን ተነካ ብለው እንደሚሉ። አይዶ ነው ሁሉ ተነስቶ፣ ጉንፍ ነው ሁሉ ተነስቶ፣ ያኮርፍላል ሁሉ ተነስቶ፣ በቃ እንትን ነው። አንደበቴም እጄም ንጹህ ነው። እናንተን አልበደልኩም። ምንም አላደረኳችሁም። ዞር በሉ ከጎዳና ላይ ዞር የማንንም ባለጌ ሳስታምም አልኖርም። ዞር በሉ ከጎዳና ይለ ብቻዬን ነው የጠራኝ ኢየሱስ። ጥርቅም አድርጌ ገዝቱን ዘጋውና ብቻዬን አገለግላለሁ። እምትመጡ እምትሰሙ ካላችሁ ትመጣላችሁ። እማትመጡ እዚህም ያላችሁ እንኳን አራት መቶ ሰባ ምናምን ሰው አለ አይደል? ከፈለጋችሁ ሂዱ ወገኖቼ፣ ጌታ ኢየሱስ ምስክር እኮ ነው አልኩ። ሂዱ አትምጡ እዚህ ቤት ኢየሱስ ስላለ የሚጠራውን ይጠራል። በቅንነት የሚሰማውን የእግዚአብሔርን ሕዝብ ሁሉ ጭምር ይረብሻሉ። እዚህ አንዱም አሁን ይኸው መርዙን ተፍቷል ወጥቶ ጽፎ ማለት ነው። መርዛ መርዝ እንጥፋ በመጀመሪያ ክርስቶስን ለማገልገል ከመውጣት በፊት መንፈስ ቅዱስን የተሞሉ መስሎን መርዝ ተሞልተው ነው። አየህ መርዝ ተሞልቶ ይዘምራል፣ መርዝ ተሞልቶ ይሰብካል፣ መርዝ ተሞልቶ ይተነበያል። ሀሌሉያ ይልላል። ይመጣና ዳርያስ እጅ መጽሐፍ ለምን አደለም? ጥቂት ነገር መጽሐፍ አይደለም። መጽሐፍ ብትጽፉ እንኳን እራሱ መጽሐፍ ዶኪሜንታሪ እንኳን ብትሰራ ምንም የምታመጣው ነገር የለም። ኢየሱስ ያድናል። በቃ ይሄን ነው የምንናገረው። ትክክለኛ ሕሊና ያላቸው ሰዎች እንዴት እንደምንወዳቸው ያውቃሉ? አየ፣ ከውጪ ሲያቅታቸው ሰይጣን መልኩን ቀይሮ ከውስጥ መጣለ። ከውስጥ ከራሴ ወገን አትችሉም የኤልያስ አምላክ ምስክር ነው እናንተም ላይ ነው የምናገረው አትችሉም እንደ ባኦል ነቢያት እነደሃለሁ እነደሃለሁ ማለት አዎ አንተ ጴንጤ ወንድሜ መርዛሙ ወንድም መርዛም እህት ለምን የጌታ ጌትነት ተነገረ ለምን በጎነቱ ተወራ ለምን ገድላ ድርሳናት ውስጥ የተጻፉ ኮተታ ኮተቶች ለምን ወጡ ብለምትል ከሆነ እንደ ባኦል ነቢያት እነደሃለሁ በኤልያስ አምላክ ስም ማለት ነው ፊት ለፊቴ ቀርበህ አታወራም አታወራም። ጴንጤን ብትሆን አራራለን። የስጋ ፍቅር አይደለም ነገር በማያገባችሁ ጦርነት አትጉ ብዬ ከዚህ ወይ ተናግራለሁ በእግዚአብሔር ቃል። ልክ እንደዛ እንደ ይሁዳው ንጉሥ እንደ ኢዮስያስ ማለት ነው። ዞር በል ከጎዳናዬ ላይ እግዚአብሔር አንተ ላይ አላከኝም ጉዳዩ ከርከሚሽ ላይ ነው ብሎ ጌታ ለፈርዖን ንጉሥ ለኒካኡ የነገረውን ቃል ደጋግሜ ነግራችኋለሁ። አሁን ዞር አለ ሊያላችሁ እንደ ኢዮሲያስ እየተንቀሸቀሻችሁ ጦርነት ውስጥ ልግባበት ብለሃል። እፈጫለሁ አብሬ ያልኩ በጽዮኑ አለት በእግዚአብሔር ቃል መዶሻ ሴቱን ወንድ አራራ አለ። ይፋረደኝ፣ የዛ የገለአድ ቴስቢ የነቢዩ የኤልያስ አምላክ አልኩ። ማንንም ይሁን ማንንም ይፋረደኝ አምላኬ። ኢየሱስ ያድናል። በበጎነት በቅንነት በየዋህነት ነው የማገለግለው። በየዋህነት ልቤን የሚያውቅ እግዚአብሔር በቅንነት በእንባ ነው የማገለግለው። ምንም የተደበቀ ውስጣዊ ውጫዊ የሚባል ነገር የለኝም። ንግግሬም ግልጽ ነው። ከጠላሁም ጠልቼ ከሆነ ጠልቼ ነው ጠልቻለሁ ነው ብዬ ምለን ጠልቼ ወደ እወድሃለሁ አልልም ጥላቼም ካለ በግልጽ ነው የምነግርህ። በጥላቼ ንሳ ገብቼ እስከ ጌታ እስኪፈውሰኝ ድረስ ካለ ማለት ነው። መውደድስ ካለ በግልጽ ነው የምነግርህ። እስካሁን ግን በማናችሁም ላይ ጥላቻ የለኝም በማናችሁም ላይ እና ጌታን እጅግ አድርገን እናመሰግናለን። እኛ አገልግሎቱን እንቀጥላለን። ተባረኩ። በቀንነት አብራችሁኝ እየደከማችሁ ያላችሁ ወንድሞች፣ እናቶች የጌታን ስራ ነው የምንሰራው፣ የእኔን ስራ አይደል የምትሰሩ። ይህትዬ ታብ ኮፕሊንግ ሼር ስታደርጉ የእኔን ስራ አይደል የምትሰሩት? እኔ ሴ ማን? እኔ የሆነ ድርጅት ቀጥሬ ማነው? ድርጅት ሰርቼ የሆነ እናንተን ሰራተኛ አድርጌ ቀጥሬ እዚህ እያሰራኋችሁ ደሞዝ እየሰጠኋችሁ አይደለም። ብድራታችን በእግዚአብሔር ፊት ነው ያለው። ነገ አክሊል ይሰጠናል ብለንም ብቻ አይደለም ብራዘር፣ ባይሰጠን ሕይወቱን የሰጠን ጌታ፣ እኔ አክሊል ሰጠኝ አልሰጠኝ በእውነት ኮል ብዬ ምለን እኔ በሰማይ አክሊል ምናምን ነገር ይጠብቀኛል ብዬ ለእንደዛ አይነት ነገር አንድ ቀን ሰርቼ አላውቅም። እሱ በሰጠኝ ጸጋ አገልግሎ ደግሞ አክሊል ጥበቃ ኧረ አክሊል አይደለም ብራዘር፣ አክሊል የሚባለው ነገር ቶ እያንቋሸሽኩት እያናናቁት አይደለም። አክሊሉን ቶ ሕይወቱን እኮ ሰጥቶናል ኢየሱስ። ሕይወት ሕይወት ሕይወቱን የሰጠኝ ጌታ አክሊል ይሰጠኛል ብዬ ነው ባይሰጠኝ ቢሰጠኝ ምናም ነገር ብዬ አስቤው አላውቅም። ሕይወት እኮ ነው የተሰጠን አይደል? ነፍሱን እኮ ነው የሰጠን ኦ የኔ ጌታ ከነፍስና ከአክሊል ምን ይበልጣል? ወንድሞች ናቶች፣ ከነፍስና ከአክሊል ምን ይበልጣል? ጌቱ ይበልጣል። ይነጻጸራ እንዴ? እግዚአብሔር በመንግስተ ሰማያት ብዙ አክሊሎችን አናቴ ላይ ይጭንልኛል ብሎ እንደዛ ብሎ የሚያገለግል ትውልዳለ። ዳርያስ ዳርያስ አክሊል ትለኛለ እንዳንተ መጽሐፉም እኮ ይላል። በእርግጥ አዎ የህይወትን አክሊል ይሰጥሃለሁ፣ ብሏል። ብዙ አክሊል ይላት አሉ። የአገልግሎት አክሊል ይላለ። እኔ እሱን አስቤ አንድ ቀን አገልግ እያለቅ እኔ አስቤ የማገለግለው ቀራንዮ ኮረብታ ላይ አንድ ወጣት የሰላሳ ሶስት ዓመት ወጣት ሰው ብቻ ያደለ አምላክ የሆነ ለእኔ በደልና ለዓለሙ በደልና ኃጢአት፣ የማይተካ በምንም ሊተካ የማይችል ስፔር ፓርት የላትም የሰው ነፍስ አምላክ፣ ሰው ነፍሱን ሰጠኝ ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም። ታዲያ ይህን ጌታ ነፍሱን የሰጠኝን ጌታ እንኳን ጊዜን አደለም ነፍሴን ሰጥቼ ባገለግለው ሲያንስበት እኮ ነው ብራዘርዬ። እኔ አንድ ቀን መንግስተ ሰማያት እግዚአብሔር ሲሄድ እዛ አክሊል ይሰጠኛል። ይኸው ዛሬ እነኚህ በዳኑ ሰዎች ቁጥር አክሊል። እሰይ ጎሽ፣ እሰይ ዳጊ፣ እየቆጠርክ ነው። ቢኒያም እየቆጠርክ ነው። ስንት አክሊሎች አ ስንትሆኑ ሁሉ የአንተ የእኔ ስንት ሆኑስ? ምናምን ነገር ብለህ እንደዚህ አሰልጠን ብራዘር ስንት አክሊሎች ሆኑልን ሞላልን? ጎደለ ትንሽ ነው። የአንተ ወርቅ ነው ወይስ ብር እእእ እ ጌታ ነፍስ ነፍስ ነፍስ ነፍሱን ነፍሱን የአብ ልጅ ነፍሱ ሰጥቶኛል። በቃ ስለዚህ ስለ ነፍሱ መስጠት ብቻ ነፍሴን እስከ መስጠት ድረስ ባገለግለው አይበዛበትም፣ ሲያንስበትም እሰይ ቤት ይሰራልኛል ብዬ አይደለም አገለግለው። ጌታዬ ኢየሱስ ምስክር ነው። እግረ መንገዱን ከሰራን ይሰራል። አባቴ ነውና ለምነዋለሁ፣ ጠይቃለሁ። መኪና ይገዛልኛል ብዬ አይደለም። ያበላኛል፣ ያጠጣኛል ብዬ አይደለም። አዎ አባት ነው። ያበላል፣ ያጠጣል። ጠይቋል፣ ለምኑ ይሰጣችኋል ብሎ ስራለ ማለት ነው። ቆይ በቃ ጌታ ኢየሱስ እስከዚህ ወራ ድረስ አገለገልኩ አይደል? በዚህ አስር ዓመት ውስጥ እዚህ የሶሻል ሚዲያው ነው የምነግርህ፣ የሶሻል ሚዲያውን ብቻ። እኔ ከሶሻል ሚዲያም ውጭ አገር ቤትም ልክ እንደዚሁ ነበርኩ። የሚያቁኝ ያቁኛል እና በቃ ያው አስር ዓመት ሙሉ እንትን በቃ አሁን ቆንጆዬ የሆነ ነገር የሆነ ነገር ማ ልጠልብኝ ይገባል ምናምን ነገር ብዬ ያው አገልግ የለን በቃ አገልግሎቱን አትቆጥረልኝም ብራዘር፣ ያገለገልኩት እኮ ራሱ ያገለገል ነው፣ እሱ በሰጠን ጸጋና ኃይል ነው። ዋት የሚያገለግልም ቢኖር ጌታ በሚሰጠኝ ኃይልና ጌታ በሚሰጠኝ ቃል ነው። ይበል ማ ጴጥሮስ ካገለግላችሁ በኋላ ደግሞ እኔ የምለው ጌታ የሆንኩ ነኝ ማለት በጣም ምናምን ነገር አይደለም። የማንጠቀም ባህሪያዎች የማይገባ ማለት አደረግን በሉ ምን ባህሮች ባሪያ የራሱ ፍቃድ አለው እንዲ የለውም። የጌታውን ፍቃድ ነው የሚያገለግለው። አዎ ኤርሚያስ ምንድነው ለክርስቶስ ልጁ ነኝ። ልጁ ብቻ ሳይሆን ባሪያም ጭምር ነን። ባህሪያ ማለት አገልጋይ ማለት ነው። ዳጊ ምንድነው በቅል ክርስቶስ ልጁ ነው። አዎ ልጅ ነው። ለጀምናው ደግሞ ምንድነው? ባሪያ ምንን? ማለት አገልጋይ ማለት ነው። ባሪያ ብሎ የሚለው ቃል አገልጋይ ማለት ነው። ጌታው በቤቱ ሰዎች ላይ ሾመው ልባም እና ታማኝና ልባም ባሪያ ማን ነው ይላል። የማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 45። ማለት አገልጋይ ማለት ነው። ጌታ ስሙ ይባርክ። ስለዚህ እዚህ ያላችሁ ሰዎች እንትን ምንድን ነው አክሊል እያሰባችሁ ታብታብ ሳይ ጎሽ አንድ ሺህ ታብ አርጌያለሁ ዛሬ እች አንድ ሺህ ታቧ በመንግስተ ሰማያት አክሊል ትሆንኛለች። አረስ ያለችው ወደ ሁለት ኪሎ ልትመዝን ወይ ሁለት ግራም የምትመዝን አክሊል ትሆን ይችላለች እያልክ እንደዛ እያሰባችሁ ከሆነ ተሳስታችኋል። ስለተከፈለልን ስለተከፈለልን ዋጋ ቀራንዮ ኮረብታ ላይ አሁን ቀራኒ ኮረብታ ላይ ስለተከፈለልን ዋጋ ጣታችን ታፕታፕ ቢያደርግ ኮፕሊንግ ሼር ቢያደርግ ስለተከፈለው ስለተከፈለው ነው ብዬ የምልህ የዛሬ ሁለት ሺህ ዓመት የቀረንን የህይወት ዘመን አይደለም በጣታችን በቴስታ እንኳን በቴስታ ታፕታፕ ብናደርግ እንኳን ሲያንስበት ነው። ለእኔ ቀራንዮ ኮረብታ ላይ ከተከፈለው ፍቅር በቀር ሌላ ፍቅር የለም። ለአንተም ለኔም፣ ላንቺ ነፍስ፣ ወንድሞቼ የእግዚአብሔር ልጅ ነፍስ፣ ነፍስ ስፔር ፓርት የላትም። መተኪያ የላትም። ሰጥቻለሁ ነፍስን እስከ መስጠት ድረስ ደም እንደዘመር ነው ማለት ነው። እሱ መዝሙርን ዘምርና እንግባ አይደለም።